ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የመጀመሪያው ርዕሰ ጉዳያችን የሚሆነው ከተጫዋቾች ዝውውር ጋር በተያያዘ ምን አዳዲስ ነገሮች አሉ የሚለውን የምናነሳበት ክፍለ ጊዜ ነው የሚሆነው። እኛ የተወሰኑ ነጥቦችን እናነሳለን፣ ሀሚም በዚሁ በዝውውሩ ዙሪያ ላይ የተወሰኑ ቆይታዎችን ከኛ ጋር ታደርጋለች፣ ነው ሀሳቡ። ከእነዚህ ነገሮች መካከል አርሰናልን የተመለከቱ አንድ ሁለት ነገሮችን ማንሳት እኔ እፈልጋለሁ። እነዚህ ሁለት ነገሮች የመጀመሪያው የአርሰናል አጥቂ የማስፈረም ጉዳይ ምን አዲስ ነገር ተሰማበት ነው። ትናንት በሸገር ስፖርቱ ይዛበበ ግደ የዩቲዩብ ቻናላችን ላይ እንዳስቀመጥ ነው ከሆነ አርሰናሎች ጋዮ ኮሬሽን ለማስፈረም እንዲረዳቸው የተጨመረ የገንዘብ ሀሳብ ይህንን ያህል እንከፍላለን፣ ይህንን ለማድረግ ዝግጁ ነን ብለው ስፖርቲንግ ሊዝበንን ሊያነጋግሩ መወሰናቸውን ሰምተን ነበረ። ይሄ በጣም ጥሩ ነገር ነው። የእውነት ለመናገር ምክንያቱ ሲያልሽኝ እንደሆነ ስፖርቲንግ ሊዝበን የያዘው አንድ አቋም አለ። ጋዮኮሬሽን መሸጥ መፈለግ ጋዮኮሬሽን መሸጥ ሲፈልግ፣ ግን ኤክስፔክት የሚያደርገው ደግሞ ክፍያ አለ። በዚህ እነሱ በሚጠብቁትና አርሰናል ልስጥ በሚለው መካከል የነበረውን ልዩነት የሚያጠብ የገንዘብ ሂሳብ መጠን ይዘው ነው አርሰናሎች አሁን አዲሱን ቀረቤታ ከስፖርቲንግ ሊዝበን ጋር ሊፈጥሩ እየሞከሩ ያሉት። ይሄ የሊቨርፑል ጣልቃ መግባት በጋዮኮረሽ ፍላጎት ላይ የአትሌቲኮ ማድሪድ ፍላጎት ማሳየት የፈጠረው ሊሆን ይችላል፣ አይሆንም ይችላል ግን አርሰናል ይህንን ሊያደርግ ወስኗል። እንደውም አንዳንድ ሚዲያዎች በቃ አሁን ዳር በጣም እርግጠኛ እየሆኑ ነው ጋዮኮረሽ የአርሰናል ተጫዋች ይሆናል የሚለው። ሁለተኛው በጎ ዜና የአርሰናል ዋጋ መጨመር እንደተጠበቀ ሆኖ ስፖርቲንግ ሊዝበንም ጋዮኮረሽ በሚጫወትበት ቦታ አንድ ሌላ አጥቂን ተጫዋች አገኘ። አየሽ መለያየቱን ልጁ መውጣቱን በተወሰነ ደረጃ ይበልጥ የሚጠቁም እሱን ስለመተካት ስፖርቲንግ ሊዝበን እየሰራ ነው። በጋዮ ኮሬሽ ቦታ የሚጫወትን ተጫዋች ከሆነ የሚያስፈርመው ስፖርቲንግ ሊዝበን የዚህ ልጅ በቅርብ ወደ አርሰናል መሄድ ወይም ወደ ሌሎች ፈላጊዎቹ ክለቦች መሄድ የማይቀር ነው። ስለዚህ ይሄ የአርሰናልን ተጫዋቹን የማግኘት ፍላጎት ከፍ ያደርገዋል፣ የማግኘት እድሉንም ደግሞ ቡስት ያደርገዋል። ምንም ጥያቄ የለውም። እዚህም ላይ ይህንን ወሬ በምናወራበት ሰዓት ላይ የቤንጃሚን ሼሽኮን ጉዳይ ወደ ጎና አድርገን ነው አይደል? ቤንጃሚን ሼሽኮ ለአርሰናል ተስፋ ቆርጠዋል ስንል ነበር። ማታ በዩቲብ ከተገናኘን በኋላ ከነሱ ጋር ከአድማጮቻችን ከቤተሰቦቻችን ጋር ከተገናኘን በኋላ ቤንጃሚን ሼሽኮ ዬ ምን አደረገ? የአርሰናልን ሶሻል ሚዲያዎች በሙሉ ተከታይ ሆነ፣ ዜና ሆነ ለብቻው። ይሄ ራሱ ሼሽኮ ያለ ነገር ያደርገዋል ወይ? ተፋርሰው ከሆነ በተለይ ያደርገዋል ወይ? ይህንን ሳንጠይቅ ልናልፍ አንችል። የአርሰናልን ገጾች እንደዛ ባለ መንገድ ወደ ራሱ ሲያመጣ ላይክ ሲያደርግ ቤተሰብ ሲሆን እዛው ሲቀላቀል ራሱን ሲቀላቀል በቃ በተግባርም በተጫዋችነትም ሊቀላቀላቸው ነው፣ እንጂ ቤንጃሚን ሼሽኮ ከአርሰናል ጋር ለመስማማት ተቸገረ የሚለውን ወሬ እንደሰማ ሰው ስታስቢው፣ አይመጣልኝም። ለእኔ ለእኔ አይመጣልኝም፣ እውነት ለመናገር በቃ አልተስማሙም፣ ሶ ሊለያዩ ነው። ስለዚህ ምናምን ነው የሚመጣው፣ ግን እሱ የአርሰናል የማህበራዊ ገጽ ትስስሮችን በሙሉ ተወዳጀ። ስትለያየ አለ የምትወዳጀ አይደል? እዛ ጋ የሆነ አንድ የደረሱበት ነገር አለ። ይሄ አርሰናል እዚህ ልጅ ላይ የሰራው ስራ ፍሬ ያፈራ ይሆን ወይ? እውነት ለመናገር ፎር ደ ቨሪ ፈርስት ታይም እንዲህ እውነት ይሄ ሁለቱንም ሊያረግ ነው እንደ አርሰናል የሚል አይነት ስሜት ሁሉ የፈጠረብኝ እና አንድሪያ በርታ ያንንም ያንንም ጨርሰው ከጨረሱ በኋላ ሪቪል ሊያረጉ ይሁን እንዴ የሚል ስሜትን ይፈጥራል። ይሄ አንደኛው ጠቋሚ ነው። አርሰናል በቤንጃሚን ሼሽኮ ዙሪያ ፍራስትሬትድ ሆነ፣ የቤንጃሚን ሼሽኮ ዝውውር ጥረት ተወው፣ ይልቁንም የተሟላ ትኩረቱን ወደ ጋዮ ኮሬሽ ላይ አደረገ ምናምን የሚሉት ነገሮች ላይ ውሃ የሚከልስ ኖ፣ ቆም ብለን እንድናስብ ቢያንስ ጥያቄዎችን እንድናግተለትል የሚያስገድድ መረጃ ነው። ዝም ብለሽ ቸል ብለሽ የምታለፊው አደለም። አደለም አደለም፣ ፎሎ አረገኝ ምናምን እንደምትዪው አደለም። አይ እንደዚ አደለም። ደግሞ የማስታውሰው ተጫዋቾች ካለ ምክንያት አንድን ክለብ አይቀላቀሉም። አንድን ክለብ ደግሞ ከፎሎ ከሚያረጉበት ዝርዝር ውስጥ አያስወጡ አሁን ለምሳሌ የጋይ ኮሬሽን ካስታወስን ስፖርት እንግሊዝ በንን በቃ መከተል ሲያቆም በሶሻል ሚዲያ ላይ ትልቅ ዜና ሆኖ ነበር። ምን ያክል በሁለቱ መካከል ትልቅ ውጥረት እንደተፈጠረ ካሳዩን ነገሮች መካከል አንደኛው ይሄ ነው። እና ተጫዋቾች ብዙ ጊዜ ወደ አዲስ ክለብ ሊቀላቀሉ ሲሉ፣ በተለይም ደግሞ ይቀላቀላሉ ተብለው ከሚጠበቀው ክለብ ጋር በተያያዘ የሶሻል ሚዲያ ወዳጅነት ከፈጠሩ የሆነ የሚያመላክተው ነገር አለ። ዝም ብሎ አይደለም። ከኛ በተሻለ እነሱ የዝውውሩ ጉዳይ ወይንም ስምምነቱ ምን ደረጃ ላይ እንደደረሰ በደንብ ስለሚያውቁት እኛን የሚመራ የሆነ ነገር እንደሰጡን ነው እኔ የሚሰማኝ። የሚያመላክተው ነገር አለ። አይ በደንብ አድርገው ነው የሚያመላክተው ስለዚህ ይሄ የበለጠ የሚያጓጓ ይመስለኛል። ሀው ኢት ኤንድስ እንዴት ነው የሚያበቃው ይሄ ነገር፣ አርሰናልና የአጥቂ ፍለጋው በምን መንገድ ነው የሚጠናቀቀው? ሁለቱን አቴታይም በተመሳሳይ የዝውውር መስኮት አስፈርሞ ከሆነ በቃ ግን በቃ አርሰናል ካልሆነም አንዳቸውንም ካስፈረመ የአርሰናል ደጋፊ ደስተኛ የሚሆን ይመስለኛል። ምክንያቱም ሌሎቹ ኤሪያዎች ላይ ጥሩ ስራ እኮ እየሰራ ነው። እኔ እኔ ገብቶኛል። ባለፈው ነገሮች አሉ አ ለአንድ የፈሰስ የሚያደርጉት ነገር ይኖራል ብዬ ነበረ። ታስታውሽ። ለእኔ የዙብ ሜንዲ ጉዳይ አልቋል። የኬፓሪዛ ቤለጋ ጉዳይ አልቋል። እንደገና ደግሞ አሁን የኖርጋርድ ጉዳይም ደግሞ አለቀ። ሁለተኛው መናገር የምፈልገው የአርሰናል ወሬ ይሄ ነው። አርሰናል ተስማምቷል ጨረሰ። የማንን ጉዳይ? የኖርጋርድን ጉዳይ ጨርሰዋል። ኖርጋርድ 31 ዓመቱ ነው። ይህ ተጫዋች በሚቀጥለው የውድድር ዓመት ቶማስ ፓርታይን ተክቶ በአርሰናል ቤት የምናየው ተጫዋች ሆኗል። የዚህ ክለብ የዚህ ተጫዋች ባለቤት የሆነው ክለብ ለልጁ ፈቃድ ሰጥቶታል። ሂድ አሁን ከአርሰናል ጋር ተነጋገር ፐርሶናል ተርምህን ጨርስ። ፐርሶናል ተርምህን ከጨረስክ በኋላ ሕክምናህን አድርግ። በእኔ በኩል እንዴት ሳላውቅ ምናምን አልልህም አለው። በቃ ይኸውልሽ፣ ትላንትና እንዴት ባለ ፍጥነት እንዳደገ ይሄ ወሬ ልነግርሽ አልችልም። ትናንት የነበረው ሪፖርታችን ላይ ታስታውሺ ከሆነ አርሰናል ለኖርጋርድ ዝውውር ያቀረበው 10 ሚሊዮን ፓውንድ ፕላስ 5 ሚሊዮን ፓውንድ ደግሞ አድኦንስ ተቀምጦ ነበረ። እነዚህን ብሬንትፎርድ ወዲያው ውድቅ አደረጋቸው የሚል ነገር አንስተን ነበረ። ውድቅ አደረጋቸው የሚለውን በአብዛኛው የነገሩን የፈረንሳይ ሚዲያዎች ናቸው። ከዛ አርሰናል መልሶ አወራቸው የብሬንትፎርድን ሰዎች። ከዛ ቢቢሲ በዩ ስካይ ስፖርትስ በዩ ኤስፒን በዩ ጎልዶት ኮም በዩ ማንም ዴይሊ ሜል በዩ ሾክ ነው ያልተጠበቀን ዝውውር ነው አርሰናል ያከናወነው። በነገራችን ያልተጠበቀን ዝውውር አሁንም እልትል ቤት ዊርድ ነው ለኔ። ለምን ብትኝ ቶማስ ፓርቴይ እድሜው ስንት ነው? ኖርጋርድ እድሜው ስንት ነው? ኖርጋርድ በብሬንትፎርድ መሀል ክፍል ላይ የነበረው ተጽዕኖ እንዴት ባለ መንገድ ይገለጻል? የቶማስ ፓርቴ አገልግሎት አርሰናል ቤት በተለይ በ2024 25 እንዴት ነበር? ከዛ ውጭ ከገንዘብ ጋራም ደግሞ ብናያይዘው ለምሳሌ ኖርጋርድን የራሱ ለማድረግ አርሰናል የከፈለ ነው የምንባለው በአጠቃላይ ወደ 13 14 ሚሊዮን ፓውንድ ወጪ አለ። ከቶማስ ፓርቴ ጋር ደግሞ ተለያዩ የምንባለው ለቶማስ ፓርቴ በየሳምንቱ የሚከፈልን ደሞዝ ለመጨመር ካለመፈለግ ነው። ሁለት መቶ ሺህ ፓውንድ ይከፈለው ነበር። በሁለት መቶ ሺህ ፓውንድ የምትቀጥል ከሆነ ውልህን እናድስ አሉት። የለም በሁለት መቶ ሺህ ፓውንድ አልቀጥልም ጨምሩልኝ አለ። አርሰናል መጨመር ፈቃደኛ አልሆነም። ቶማስ ፓርቴ ስቲል የአርሰናል መሆን ይፈልግ ነበረ። አርሰናል ኮምፕሮማይዝ የሚያደርግ ሐሳብ ይዞ ይመጣ ነበረ የቶማስ ፓርቴይ ኤክስፔክቴሽን ነው ምልል አሁን የአንገር ቨርዥን ኦፍ ቶማስ ፓርቴይን አምጥቶ ቢሆን ኖሮ ኦኬ። ለረጅም ጊዜ እቅድ ምናምት ያለች ብሬንት ፎርድ እኮ ማርች ላይ የሁለት ዓመት ኮንትራት ብቻ ነው የሰጠው ለልጁ ከእድሜው አንጻር። ልጁ በብሬንት ፎርድ መሻሻል ውስጥ፣ በብሬንት ፎርድ ጥሩ መሆን ውስጥ ትልቅ አስተዋጽኦ አለው። ስለዚህ ለእድሜው እንዳት እንዳቲ እድሜ ተመሳሳይ ናቸው። ለጉብዝና ነው እንዳቲ ቶማስ ፓርቴ ከኖርጋርድ በላይ እንትን የምታረጊው ሰው ነው። እንደዚህ የጫው ሰው ነው። ገንዘብ እንዳቴ ይሄኛው የበለጠ ኳስ አስወጣቸው። ለቶማስ ፓርቴ አሁን የሁለት ዓመት ኮንትራት ቢሰጠው ና ይህን ያህል ብር አያወጣም። ለምሳሌ ሁለት መቶ ሺ ያልነበረ ደሞዙ ዙ ሁለት መቶ ሀምሳ ሺ ቢያደርግለት ከተስማማ ቶማስ ፓርቴ ማለት ነው። እንደዛ ቢያደርግ ያንን ያክል ገንዘብ አያወጣ አሁን አርሰናል ለዚህ ክሪስቲያን ኖርጋርድ ያወጣል የተባለው አሁን ለዝውውሩ አስር ሚሊዮን ያወጣል ተብሏል። ከዛ ግን የፐርፎርማንስ ሪሌትድ የሆኑ ጉዳዮችን በተመለከተ እስከ አምስት ሚሊየን ያወጣልና አጠቃላይ አስራ አምስት ሚሊየን አካባቢ በለው ይሄ ማለት ብዙ ነው። እኔም የሚታየኝ አንደኛ ይሄ ነው፣ ሁለተኛ ከእድሜም አንጻር ካየኸው ኖርጋርድ ሰላሳ አንድ ነው፣ ፓርቴይ ሰላሳ ሁለት ነው። የአንድ አመት ልዩነት ነው ያላቸው። ከዛ በተጨማሪ ደግሞ እስካሁን ድረስ ያደረጓቸው ጨዋታዎች በቁጥር ይመዘኑ ቢባል በብዙ ነገሮች ቶማስ ፓርቴይ ነው የተሻለ የተሻለው እኮ፣ አሁን እኮ ነው እሱ ነው እኮ ግራ ያጋባኝ። ባለፈው ስነግርሽ ታስታውሽ ከሆነ የዙቢሜንዲና የቶማስ ፓርቴን የውድድር አመቱን ያኛው ለክለቡ ይሄም ለክለቡ ያደረጓቸውን ነገሮች በየሚናቸው ሲመዘኑ ቶማስ ፓርቴ ከዙቢሜንዲ ሀያ ስድስት አመት ልጭ የተሻለ ፐርፎርም እንዳደረገ ያሳያል፣ ወይም አርሰናልን ሰርቭ እንዳደረገ ያሳያል። ኖርጋርድ ጋራም ደግሞ ብታነጻጽሬው አሁንም ያንገር ነው በአንድ ዓመት ብለሻል። ለእኔ ኩያናቸው ናቸው ብዬ ነበረ አንድ አመት እሽይነስ እሱን እንቀበል፣ ግን አሁንም ስቲል የቶማስ ፓርቴይ ይበልጣል። የዙቢመንዲ ቢያንስ የምትቀበለው ነው። ለረጅም ዓመት ብለ አንደኛ ለረጅም ዓመት ነው። ሁለቱም በእድሜም ደግሞ ልዩነት አለ። የሀያ ስድስት እና ሁ እሱን የምትቀበለው ነው። የኖር ጋርድ ግን ሲሆን ምን አስበው ነው የሚለው ነገር የበለጠ ጥያቄ እንድታነሳ የሚያደርግ ይመስለኛል። አሁን እኮ ይኸውልሽ ምን መሰለሽ ሳምር አስር ሚሊየን በቀጥታ ዝውውር ይከፍላል፣ ፋይቭ ሚሊየን ደግሞ በአድኦንስ ይከፍላል ከተባለ፣ እንደውም አሁን አንዳንዶቹ አስር ሚሊየኑን ትንሽ ዳውን አርገውታል፣ ናይን ፖይንት ስሪ ብለውታል። ኤኒዌይስ አማውንቱ በአጠቃላይ ወደ አስራ አምስት ሚሊየን ቢሆን ለብሬንትፎርድ የሚከፈለው እዚህ ላይ እኮ ለኖርጋርድ የሚከፈል ደግሞ ደሞዛል ይህንን ስታደርጊ እኮ ነው ቶማስ ፓርቲያን ያል ኮስት ያረጋቸው ነበር ወይ የሚለውን ጥያቄ እንድናነሳ የሚያስገድድን። ለማንኛውም አርሰናልና ብሬንትፎርድ በዚህ ተጫዋች ዝውውር ዙሪያ ስምምነት ላይ ደርሰዋል። ኤንድ ይህንን ብዙ የእንግሊዝ ሚዲያዎች ሾኪንግ ነው ያሉት፣ ያልተጠበቀ ነው። ያልተጠበቀ የሚሆነው ልጁ ለአርሰናል አይገባም በሚል አይደለም። ያልተጠበቀ የሆነው ቶማስ ፓርቲያን ሸኝቶ ኖርጋርድን የራስ ማድረግን አርሰናል ይፈጽመዋል ብሎ ካለ መጠበቅ አንጻር ነው እንጂ በብሬንትፎርድ ሌቭል ግን በጣም ጥሩ አገልጋይ የነበረ ተጫዋች ነው ስለዚህ መሃል ክፍሉ ላይ አሁን ዙብ ሜንዲ አለ ጆርጊኒውን እንዲተካ ነው ኖርጋርድ መጥቷል ፓርቴን ይተካል መሀል ክፍሉ ተሞልቷል ራይስ ኦዴጋርድ እና ዙብ ሜንዲ እዛ ቦታ ላይ ጨዋታ አለው አሁን ኖርጋርድ ለእኔ ሌላኛው ጥያቄ የሚሆነው የቶማስ ፓርቴን ያህል ቨርሳታይል ነው ወይ ኤኒ ገቢ እኮ ነው ያኛው ይህንን ይሄንን እድል ይህንን እድል አርቴታ ይሰጠዋል ወይ? አሴ ሚድፊልደርም፣ አሴ ፉል ባክም ተጫዋች፣ አሴ ሴንተር ባክም ተጫዋች ብትዩ የሚጫወት በሚጫወትበት ቦታም ላይ ደግሞ የተሻለ ነገር ማድረግ የሚችል መሆኑን ያሳየ ነው። ይህንን በቦታ መለዋወጥ ውስጥ የማያዋዥቀውን ጉብዝናውን ከክርስቲያን ኖርጋርድ አርሰናል ያገኘዋል ወይ አርቴታ ያገኘዋል ወይ ያ እስቲል ጥያቄያችን ሆኖ የሚቀጥል ነው ግን ጥሩ ነገር ምንድን ነው በቃ ከቶማስ ፓርቴ ጋር ከተለያየ በኋላ የዴንማርክ ብሔራዊ ቡድን ተጫዋች ሆነውን ኖርጋርድን አምጥተዋል ተተክቷል በቃ ምንም የሚሆን ነገር የለም። ልጁ በነገራችን ላይ ከፊዮረንቲና ነበረ ብሬንትፎርድን የተቀላቀለው በ2019። አሁን የአርሰናል ተጫዋች እንዲሆን አርሰናልና ብሬንትፎርድ ተስማምተዋል። ኖርጋርድ ደግሞ የብሬንትፎርድ ባለስልጣናትን ሲማጸን ነበረ፣ የአርሰናል ልሁን ብሎ ሲጠይቅ ነበረ። ስለዚህ ከዚህ በኋላ መፋረስን ኤክስፔክት አናረግም አንሌስ ኤንድ አዘር ዋይዝ እንትን ካልመጣ ሜዲካል በሚወስድበት ሰዓት ላይ የሕክምና ምርመራ በሚያደርግበት ሰዓት ላይ የሚያጋጥም ነገር ከሌለ በስተቀረ ወደኋላ ኋላ የሚመለስ አይደለም። ኬፓ፣ ዳን ዙቢሜንዲ፣ ዳን ኖርጋርድ፣ ዳን ስኮሬሽ፣ እንዲሁም ሌላ ቀን ልንነጋገርበት እንችላለን፣ ግን ከሚሰጡ አስቴቶች መካከል አርሰናል አሁን በቃ ትክክለኛ ተፎካካሪ የሚሆነው ከሊቨርፑልና ማንቸስተር ሲቲ ጋር በሚቀጥለው ውድድር አመት በጣም ጠንካራ ተፎካካሪ ሆኖ በቃ የሆነ ዋንጫ ማሸነፍ የሚችለው ልክ ይሄ ጎኮሬሽን ሼሽኮን እና ከዛ ደግሞ በማርቲኔሊ ቦታ አንድ ተጫዋች ካስፈረሙ አሁን ካስፈረሟቸው ተጫዋቾች ከነዙ በሜንዲ በተጨማሪ እነዛን ተጫዋቾች ማምጣት የሚችል ከሆነ ነው። ካልሆነ ግን ያን ያክል ቀጥተኛ ተፎካካሪ መሆኑ በተለይ ሊቨርፑልና ማንቸስተር ሲቲ ራሳቸውን ካጠናከሩበት አንጻር ሲታይ የሚያስኬድ አይደለም፣ የሚል አስተያየትም አሁን መሰጠት ተጀምሮ አይቻለሁ። ስለዚህ በምን መንገድ ራሱን እየተጠበቁ ካሉት ዝውውሮች ጋር በተያያዘ ራሱን አጠናክሮ የሆነ ዜና እንሰማለን የሚለውን የምንጠብቀው ነው። ግን እንዳልከው አሁን ይሄ የሰኔ ወር እያለቀ በመጣበት አጋጣሚ ላይ አዳዲስ የሚባሉ ዝውውሮችን ከሌሎች ክለቦች ጋራም ከአርሰናል ጋራም በተያዘ ምንሰማበት እድል የበለጠ ሰፊ ይመስለኛል። አዎ እንግዲህ እነዚህ ነገሮች ከአርሰናል ጋር ተይዘው ሰምተናል፣ እየበረታ ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደ የሚለውን የእኛን የዩትዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።